የህዋት የከባድ መሳሪያ ድብደባ መቀጠሉ ተሰማ። ከሳምንታት በፊት ስድስት የሚሆኑ የአፋር መንደሮችን የተቆጣጠረው ህወት አሁንም በአካባቢው የከባድ መሳሪያ ድብደባ እየፈጸመ መሆኑን አንድ ከፍተኛ ባለስልጣን ይፋ አድርገዋል። ከዚህ በተጨማሪም የህዋት ኃይሎች አካባቢውን ከተቋጠሩ በኋላ አንድ የአፋር ቀበሬ ለሁለት መከፈሉ ተሰምቷል። በአፋር ክልል መጋሌ ወረዳ ላይ ከደረሰው ጥቃት በኋላ ከቶንሳ ቀበሌና ከአጎራባች አካባቢዎች የተፈናቀሉ ሰዎች ብዛት 18000 ገደማ መድረሱንና 11000 ያህሉ እስካሁን ድረስ ድጋፍ እንዳላገኙ የአካባቢው ባለስልጣናት ለኢትዮጵያ ኢንሳይደር ተናግረዋል። የክልሉ ወሰን ተሻግረው ወደ አካባቢው መግባታቸው የተነግርላቸው የትግራይ ኃይሎች አሁንም ስፍራውን ለቀው አለመውጣታቸውንም ገልጸዋል። የአፋር ክልል መንግስት ከሁለት ሳምንት ገደማ በፊት ባወጣው መግለጫ የህዋት ቡድን ሲል የጠራው አካል በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ላይ ጥቃት ፈጽሞ ስድስት መንደሮችን በጉልበት ተቋጥሯል ሲል ወንጅሎ ነበር። የትግራይ ክልል ጊዜው አስተዳደር ከአንድ ቀን በኋላ ባወጣው መግለጫ የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን መሰረታ ቢስ ሲል ማሰበሉ አይዘነጋም። ጊዜው አስተዳደሩ ይበል እንጂ የትግራይ ኃይሎች ተቋጥሯቸዋል በተባሉ አካባቢዎች የሚገኙ ነዋሪዎች እና ባለስልጣናት ታጣቂዎቹ ጥቃት መፈጸማቸውንና አሁንም ስፍራውን ለቀው አለመውጣታቸው ለኢትዮጵያ ኢንሳይደር ተናግሯል። አንድ የቶንሳ ቀበሌ ኃላፊ የትግራይ ኃይሎች ሲሉ የጠሯቸው ታጣቂዎች ከሁለት ሳምንት በፊት የያዟቸው ከሚልኪ ዋራአ ሚላ፣ ከረፈቱ፣ ካኦሶበራ እና ከረሙጋ የተባሉ አካባቢዎች አሁንም በእነርሱ ቁጥጥር ስር መሆናቸውን ገልጸዋል። ከሁለት ሳምንት በፊት ዋራዋ ከሚባለው አካባቢ ተፈናቅለው አሁን አሮሪ በሚባል የቀበሌው አካባቢ ከሌሎች ተፈናቃዮች በአንድ ትምህርት ቤት ውስጥ በሚገኝ ዛፍ ጥላ ስር ተጠለው የሚገኙ ሌላ ነዋሪ በአካባቢው የሚገኙ የአፋር ክልል ሚሻዎች እና ልዩ ኃይሎች ጋር እየደወሉ ሁኔታውን እንደሚከታተሉ ተናግረዋል። ከጸጥታ ኃይሎቹ ባገኙት መረጃ መሰረትም በአካባቢው አሁንም የትግራይ ኃይሎች እንዳሉ ማረጋጣቸውን ለኢትዮጵያ ኢንሳይደር አስረድቷል። በተመሳሳይ ቦታ ላይ ከስምንት ልጆቻቸው ጋር ተፈናቅለው የሚገኙ ሌላ የአካባቢው ነዋሪ ከትላንት በስቲያ እሁድ ወደ መኖሪያቸው አቅራቢያ ተጉዘው አሁንም ስፍራው በትግራይ ኃይሎች ቁጥጥር ስር እንደሆነ እንደተመለከቱ የአይን እማኝነታቸውን ሰጥተዋል። እነሱ እዚያ እያሉ መመለስ አንችልም ሲሉም የቀያቸውን አካባቢ ትተው ተፈቅናዮች ወደ ተሰባሰቡበት ስፍራ የተመለሱበት ሁኔታ አስረድተዋል። ኢትዮጵያ ኢንሳይደር በስልክ ያናገራቸው የቶንሳ ቀበሌ ኃላፊ የትግራይ ኃይሎች አልፎ አልፎ ከባድ መሳሪያ እንደሚተኩሱ ገልጸዋል። የመጋሌ ወረዳ የእንስሳት እርሻና ተፈጥሮ ሀብት ጽሕፈት ቤት ኃላፊ አቶ አብዱ መሐመድ በበኩላቸው የትግራይ ኃይሎች አካባቢውን ከተቆጣጠሩ በኋላ የቱንሳ ቀበሌ ለሁለት ተከፍሎ ነው ያለው ብለዋል። ግማሹን የአፋር ክልል ሲያሳድረው፣ ግማሹን ደግሞ የትግራይ ኃይሎች አሁንም እንደያዙት አቶ አብዱ ተናግሯል። የቱንሳ ቀበሌ ባለበት መጋሌ ወረዳ የተፈናቃዮችን ጉዳይ የሚከታተለው ቢሮ የሚመሩት አቶ አብዱ ከሁለት ሳምንት በፊት ለኢትዮጵያ ኢንሳይደር በሰጡት ቃለ ምልስ ከሶስት ቀበሌዎች በድምሩ ከሁለት ሺህ በላይ ሰዎች መፈናቀላቸውም ገልጸው ነበር። በሌላ ዜና የኢትዮጵያ መንግስት ህጻናትን በግዳጅ ይዞ ለውትድና አገልግሎት የመመመል ድርጊቶችን እንዲያስቆምና በመንግስት መዋቅርና በታጣቂ ቡድኖች ውስጥ በውትድናና በጽጥታ ስራ ተሰማርተው የሚገኙ ህጻናት እንዲለቀቁ እንዲያደርግ የአሜሪካ መንግስት በሰዎች ዝውውር ዙሪያ ሰሞኑን በወጣው ዓመታዊ ዓለም አቀፍ ሪፖርት አሳስቧል። መንግስት ባለስልጣናትን ጨምሮ በሰዎች ዝውውርና ህጻናትን ለውትድርና አገልግሎት በማሰማራት በሚሳተፉ አካላት ላይ ምርመራ በማድረግ በከባድ የእስር ቅጣት የሚጨምር ጥብቅ እርምጃ እንዲወስድም ሪፖርቱ ምክረ ሀሳብ ሰጥቷል። መንግስት የሰዎች ዝውውር ለመግታት በርካታ ጥረቶችን ማድረጉን ሪፖርቱ የጠቀሰ ሲሆን፣ ሆኖም መንግስት ችግሩን በመግታት ረገድ እስካሁን ዝቅተኛውን ደረጃ ማሟላት አልቻለም ብሏል። መንግስት በሰዎች ዝውውር የተሳተፉ ባለስልጣናትን እና በርካታ ሰው አዘዋሪዎችን በፍርድ ቤት ቢቀጣም እስካሁን የመረመራቸው የሰው ማዘዋወር ወንጀሎች ግን እጅግ ጥቂት እና ለመደበኛ ፍልሰተኞች ከለላ የመስጠት ጥረቶችም ውስጥ መሆናቸው መሆናቸውን ሪፖርቱ አመልክቷል። መንግስት የግዳጅ ጉልበት ብዝበዛንና ሕጻናትን ለወሲብ ማዘዋወርን ጨምሮ የሀገር ውስጥ የሰዎች ዝውውር ወንጀልን በበቂ ሁኔታ መከላከል እንዳልቻለም ይኸው ሪፖርት ገልጧል። ሪፖርቱ መንግስት ከሰራተኛ ቀጣሪ ሀገራት ጋር ተጨማሪ ስምምነቶችን እንዲፈራረምና ገለልተኛ የስራ ቅጥር ቦርድ ማቋቋምና የሰራተኛ ቅጥር ክፍያዎች ማንሳትና ጨምሮ በሰራተኛ ቀጣሪ ኤጀንሲዎች ላይ ጥብቅ ቁጥጥር እንዲያደርግም ምክር ሀሳቡን አቅርቧል። በተጨማሪ በአማራ ክልል በመንግስትና በፋኖ ታጣቂዎች መካከል ግጭት ከተቀሰቀሰ ወዲህ ሺዎች የሚቆጠሩ ሰዎች የአስገድዶ መድፈርና ወሲባዊ ጥቃቶች እንደተፈጸሙባቸው ከአርባ ሶስት የጤና ጣቢያዎችና ከህክምና ባለሙያዎች ካሰባሰባቸው መረጃዎች መረዳቱን ጠቅሶ ቢቢሲ ዘግቧል። ባለፉት ሁለት ዓመታት በክልሉ የአስገድዶ መድፈር ጥቃቶች የተፈጸሙባቸው ሰዎች ከ8 እስከ 65 ዕድሜ ክልል ውስጥ የሚገኙ እንደሆኑ ዘገባው ገልጿል። ግጭቱ ከተቀሰቀሰ ጀምሮ እስከ ባለፈው ዓመት ግንቦት ወር ድረስ ብቻ 2697 ሰዎች ላይ የአስገድዶ መድፈር ጥቃቶች እንደተፈጸሙባቸው ካሰባሰባቸው መረጃዎች መረዳቱን የጠቀሰው የዜና ምንጩ ከእነዚህ የአስገድዶ መድፈር ወንጀል ሰለባዎች መካከል 45 በመቶቹ ከ18 ዓመት በታች የሚገኙ ህጻናት እንደሆኑ አመልክቷል። ከግማሽ በላይ የሚኖሩት የአስገዶ መድፈር ጥቃት ሰልባዎች በአባላዘር በሽታዎች እንደተያዙና በርካቶች ለእርግዝናና ለከባድ የስነልቡና ቀውስ እንደታደረጉ መረጃዎች እንደሚያመልክቱ በዘገባው ላይ ጠቅሷል።